በቃ ሸውልሽ አሁን ምን ፈልገው? አንተ እንደ ጅብ ነው የጮኸው። እንደ ጅብ ጮኸው። አንተ አንተ እንዴት ነው የጮኸው እኮ አሁን። እንደ እኔ የመጣችሁት እዚህ አካባቢ።

ነይ ነይ ነይ! የትም አትሄጂም። ሁሉም ቦታ አሉ። የትም አትሄጂም። ነይ አለ። ብርም አለ። በቃ ይቅርብን፣ አታጋልጠን። ትላንት ይኸውልሽ፣ እና ቁጭ ብለሽ ትላንት አልኩ። ትላንት ዴፍ ትላንት፣ በክብር ነው ምን አገባ፣ በክብር በክብር እንደ ባለፈው ለመሮጥ ምናምን እንዳትሞክሪ፣ ይሉሽ ዛሬ ብዙ ነን አይተሽን፣ አለ እንዳትሞክሪ። ወዴት ነው? ዝም ብላሽ እየወሰድሽ ነው ያለሽ። ወዴት ነው? ለምንድን ነው? እኔ እገባለሁ አሳይሻለሁ፣ ግን አንቺም አብረሽኝ ትገቢያለሽ። ወደዛ በግድ ትገቢያለሽ። ለምን አይደለ እንዴት ነህ? ደህና ነህ? እንዴት ነህ? እንዴት ነህ? ሰላም። ደህና አይ፣ ፈቃደኛ ኮንክ ቁጭ ብለን እናውራ። አንዳንድ ነገር ምን እናውራው? ያ አንዳንድ ነገር። አይ፣ ቁጭ በልና እናውራ ነው። እንቀመጥ አብረን። እሺ፣ እሺ፣ ቁጭ በል። እሺ እንዴት ነው? ገና ምን እያረክ እየቀሙ ነው እንዴ? አይ ጥሩ። ሁሌ በዚህ ሰዓት ትቅማለ ማለት ነው? አዎ እ አዎ የልቴ ነው ቁጨል እንጂ እናውራ። ቁጫም ጫትን ነህ መጣለሁ እኮ ቁጨልና እናውራ እንዴ ትንሽ መቃሜ ያጫት ሰጣለሁ። ከፈለግ ከፈለግ። አልፈልግም እ አልፈልግም እሺ አልፈልግም። እሺ በቃ ይቅር። እና ሁሌ ነው እዚህ እየመጣህ የምትቅመው እ እዚህ እየመጣህ ሁሌ ነው የምትቅመው? ትናንት ትናንት ትናንት ትናንት ትናንት አያቻ የሁሉ ሰው ማነህ አንተ? ምን አገባህ? ቁጨልና እናውራ። በክብር በክብር ቁጭልን። ማነህ አንተ? በክብር እናውራ አለን አይደል? ቁጭልና እናውራ። ማነህ አንተ? አሁን ከዚህ ሄድክ ማለት ሁሉም ቦታ የኛ ሰዎች አሉ። የትም መሄጃ የለህም። እረፍ እያልኩህ ነው። ማንም ሰው እንዳይጠገን ማንም አይጠጋህም፣ ግን አንተ ፈቃደኛ ከሆንክ ነው የምናወራው። ምንም እኮ አናደርግም። ለምን ቁጭ አታወራም? ምንድን ነው አለልም እ ግዴታ ልታወራን አንተ ትገባለህ፣ ግዴታ ነው ታወራናለህ። እሺ ቆመን እናውራ። በቃ ይኸውልህ አሁን አንተ ተረጋጋና ማለት ነው። እሺ ማን እንደሆንክ አንተ አውቀናል፣ እህትህን እናውቃታለን፣ የእህትህን ስለዚህ አንዳንድ ጥያቄዎች እጠይቀሃልን እሷን ብቻ ከመለስክልን፣ በሰላም ትሄዳለህ። ይሄን ብቻ መልስልን እ በቃ እናውቃ አታስመስል። ምንድነው ቁጭ በልና እናውራ። ጤነኛ እንደሆንክ እናውቃለን። ገባ እናውራ ቁጭ በል እ ጎበስ በቃ ቁጭ በልና እናውራ። ምን ምን ምን የሚመጣብህ ነገር የለም። ገባ እሺ እ ጥግ ጥግ በቃ በቃ ተው ተው በቃ አታስፈራራኛ በቃ ያለ ስማኝ፣ እሱ እሱ እሱ ያውራኝ በቃ እሱ ያውራኝ በዋነኝነት ማለት ነው። ነገር አውቃለሁ እያንዳንዱ ነገር የቤተሰባችሁን ነገር አውቃለሁ። ስለዚህ አሁን እኔ ማወቅ የምፈልገው አንዳንድ ጉዳዮች አሉ። ከዛ በኋላ ደግሞ እኔ ከእናንተ የምፈልገው አንድ መረጃ አለ፣ እሱ እንድትነግሩኝ ነው የምፈልገው። ከዛ ውጪ ምንም ነገር አይደርስብህ እ? ብለህ ነው አዎ፣ ምንም አይደርስብህ። ለማንም ሚስጥርህን አልናገርም። እንዴ መጣችሁት እዚህ አካባቢ ማን ነው የጠቆመኝ? ኖ፣ አይደለም ይል አይደለም። ማን ነው? እህት ነች የነገረችኝ። እሺ እህት ነች። እሷ ራሷ ነች የነገረችኝ። ማንንም ሷ አይደለም ያለችው አለች እሷ አለች አሁን ወደ ቤት ተመልሳለች? ስማኝ፣ እሷ ራሱ ማንም ሰው አያውቅም። እህትህ ብቻ ነች የምታውቀው። እሷ ነች የነገረችኝ። እሺ ተበላ ለማንም አልናገርም ብያለሁ። እሺ ይኸውልህ፣ አደረሃን አልናገርም። ችግር የለውም አልናገርም። ከየት አካባቢ ነው የመጣችሁት? ማለትም አዲስ አበባ ከመጣችሁ ምን ያህል ጊዜያችሁ ነው? አንድ ሶስት ዓመት የሆነና ሶስት ዓመት አው ለምንድን ነው የመጣችሁት? የመጣችሁት ከዛ የሆነ ባለ ሀብት ነበር። እሺ እሱን ተከታትለን የመጣ ነው፣ የሱን ነገር ለመውሰድና እንደዚሁም መ የሱን ለመስለብ ነበር። ካወክ ማልንገር ምን ላርገው። ኦኬ ኦኬ። በባለ ሀብቱ አገር ሲቀይር፣ እናንተ እሱን ተከትላችሁ መጣችሁ? አዎ እሱን ተከትለን መጣን። ብዙ ነገር ነው ያደረገን። እኛ ደግሞ በጥፉ ልንበቀለው ነው ነበር ያሰብ ነው። እሺ አሁን ተነቃብን እንጂ እንገርም። ይሄን ደግሞ እሱ አልነገረችኝም። እሺ ሌላው ደግሞ ማለት ነው እዛ የነበራችሁበት አካባቢ ሰው በልታችሁ ነበር፣ በቡዳ ይባላል በቡዳ ሰው በልታችሁ? አረ ነው አትበል ምንድን ነው? አዎ በልተናል። አንተ ከየት አምጥተው ነው? ማን ነግሮ ነው መረጃ መረጃለን እየተከታተልን ነው ብለህ ማለት እንዴ መረጃለን። ለምንድን ነው የሚደረገውን ነገር አድርጋችሁ እንዲድን ያላደረጋችሁት? ምንድን ምንድነው ያደረጋችሁት? እና እንዴት ነው የሚታፋው? ምናምን እሱን ንገረን እስ ያው እሱን ከበላኑ በኋላ አራስ ለፈለፍከኝ ንገረን፣ ግዴታ እል ይሄንን ንገረን በቃ፣ ትሄዳለህ አንተ። እንደዛ ከሆነ ያው ካገኘን እንበላለን፣ እንደዚሁ በአይን አይተን? እንበላለን ካልሆነ ደግሞ እሱ እንድድን ከተፈለገ ደግሞ የሰውየውን እጣቢ ነው የምንጠጣው ወይም ደግሞ እንተፋለታለን ከተነቃብን ነው እሱም ያለዛማ ማ እናደርገውም ማን እንደበላው ከታወቀ ነው የምትሄዳችሁ ትፉ ስትባሉ የምትተፉት አዎ እንጂ ያለዛማ ያው ቦታው አድርሰን ካደረስነው በኋላ ያው ማታ እንደሚሆን ነው የሚሆነው አንተ አታናግረኝ በቃ ተውኛ ምንም ል አሁን እኛ ከአንተ ምንፈልገው ምን እንደሆነ ታውቃለህ። እዚህ አካባቢ እንድትሄዱ ነው ምንፈልገው። ድጋሚ ማለት ነው እዚህ አካባቢ ልናየህ አንፈልግም። እለቃለል ሰማህኛ። ሙሉ የቤተሰባችሁን ታሪክ አውቀናል። እንደምናቅም ታውቃለህ። ስለዚህ በቀጥታ ይሄን አካባቢ ለቃችሁ እንድትሄዱ ነው ምንፈልገው ረእሄዳለ አለብለዛ ቆይ ነው ቁጭ ያለ ነው የምትሄደው። ምንም የምትፈራው ነገር እኮ የለም። ያለውን እኔ የምፈልገው መረጃውን ከነገርከኝ አንተ ሰላም ነው። መረጃውን ብቻ ንገረኝ። እሺ፣ እነግርሀለሁ። በቃ ንገረኝ። ይኸውልህ፣ ለማንም እንዳትነግር ግን፣ ለማንም ለማንም። እሺ፣ ለማንም። አንተ ግን ማን ነህ? እስቲ ከፍ አድርገው ኮፍያን፣ ከፍ አድርገው አይ፣ ኮፍያን ከፍ አድርገው አልኩ። ምን ልታየኝ ነው? ምን ልታረግ ነው? አረ ሌላማ ምንም ላረጋ አይደለም፣ እንዶ ላይህ ነው

ቤተ ቤተክርስቲያን ነው እሺ የምንወስድህ እና እንወጣለን አሁን ያጋለጠችኝ እህቴ ነች ነው የምትለኝ እሷ ነች ቦታን የጠቆመች ውሸትህን ነው ውሸትህን ነው አሁን ትመጣ ያለ እንዴ አትመጣም እሷም አግኝተናት አልኮ እኔ ነገርኩህ እኮ ነገርኩህ እሱ እሱ አታጋልጥም እሷነች እኔን ቦታ የነገረችን ትመጣለች አትመጣም እሷ አትመጣም በጭራሽ አትመጣም ቆይ ቁጨልና በስነ ስርዓት እና ወር አትታገለኝ ኧረ እሷ ግን አትመጣም እኮ እሷ አትመጣም ነው የምልህ አትመጣም ትመጣለች እርግጠኛ ነህ ትመጣለች አልኩህ እኮ እሺ እና ቦታ ላይ እንሆንና አንተ ምንም እኮ በቃ ያለውን ነገር አሁን፣ እሷንም እዚህ ጋር ያው ያዝና፣ ሰብስብና ዕቃ ገባ ያዘውና በስነስት ቁጭ በል የትም እንደማትሄድ አውቀሀላ። በቃ እንጠብቅ። አይደለችም የነገረች እሷ ነች። እንጠብቅ፣ እንጠብቅ። ትመጣለች። እርግጠኛ ነህ? ትመጣለች ትመጣለች ካልከው በቃ ተውኝ፣ እህቴ ነው። አንተ አይደለም፣ እህቴ አይደለችም የነገረች። ትመጣለች የትም አትሄድም፣ አትንደባለ ቁጭ አለና እንጠብቃለን። በስመ አብ ትመጣለች ይኸውልህ፣ እዚህ አካባቢ እንዳየው ሁሉም ሰው አለ አይደለ? እኛ እዚህ ጋ ሆነን እንጠብቃታለን። ጠብቃት፣ አንተ በቃ የምታደርገውን እያደረግ ጠብቃት። ከዚህ ጋ ብትንቀሳቀስ ግን ወየወለ፣ የእኛ ሰዎች ሁሉም ቦታ አሉ፣ የትም አታመልጥ።

መጣች እንደ እሷ ሆነች? አዎ ኧረ በስመ አብ አንተ? ቅድም የለበሰችው ልብስ ነው? ምንድን ነው ይዛለት የመጣችው? ና ነይ፣ የትም አትሄጂም ሁሉም ቦታ አሉ። የትም አትሄጂም። ተረጋጉ። ተረጋጋ። እሺ፣ ይቅርታ አድርገን እላ ተረጋጋ። በቃ በቃ ተረጋጋ። ምንድነው መሳሪያ አልመለስም? አላልሽም ነበር አለክ እንዴ እ እናንተ እኛማ ወንድምሽን ቅድም ቦታውን አልነገርሽንም። የተሳሳተ ቦታ ነበር የነገርሽን። ለምን ምታደርጉትን ነገር አቁሙ። ምታደርጉትን ነገር እስካላቆማችሁ ድረስ እኛም ክትትላችንን አናቆምም። በቃ ሁሉንም አውቀውታል። እሺ በያቸው፣ አውቀውታል። ሁሉንም ነግረሻቸዋል። እዚህ ሀገር ማን አለን? አንቺ ነሽ አንቺ ነሽ። የመጣንበትን አላማ ሳናሳካ እ?

ያ በቃ አሁን ዝም በይ። ቆሜ ስማደንዘላሁበልአንቃ ሁሉንም አውቀዋል በዝርዝር ነግሬያለሁ። ሁሉንም አውቀዋል። ይቅርታ አድርግልን ወንድም እ ይቅርታ ማድረግ ጉዳይ አይደለም፣ ግን አይሰራም። መቼ እኔ ላይ የምታደርጊው ምንም ነገር አይሰራም። ይኸውልሽ አንድ ነገር የምታደርጉልን ከሆነ ክትትላችን እናቆማለን። ከዚህ በኋላ ነገር ማድረግ እንችላለን። ጥሩ። እንደዛ ከሆነ አዎ ጥሩ ነው። ልክ ነሽ ልክ ነሽ። ሁሉን ነገር እናድርግላችሁ። ምን እንደምታረም አለ፣ ይወለ ብር አለ፣ ብርም አለ፣ ብዙ ነገር አለ፣ ብርም አለ። በቃ ይቅርብን፣ ይቅርብን፣ አታጋልጠን፣ አትስጠን። እኛ የፈለጋችሁትን ንብረትም፣ ሀብትም፣ የምትፈልጉትን ነገር እንስጣችሁ። አይወልሽ አንድኛ የምንወስዳችሁ ቦታ አለ፣ አናጋልጣችሁም። እዛ አብራችሁ እንድትሄዱ ነው የምንፈልገው እንጂ ሀ ገንዘባችሁና ማንፈልገው ማለት ነው ማለት

ይቅርታ አርገንላል። ይቅርታን እኮ አብረን ስንሄድ እኮ ነው። ተነስ፣ በቃ አይዞ፣ ያዝ ዕቃህን ሰብስብና ሰብስቡና፣ ሰብስቡ ና ና ና ና ና ና ያዝ።